አጤ ቴዎድሮስ ሴባስቶፖል የተባለ መድፋቸውን አሰርተው እንደ ኤሮፓውያን አቆጣጠር መስከረም 21 1868 እንዳስመረኩት ታሪካቸው ይናገራል። ይህ መድፍ የእንግሊዝን የቅኝ ግዛት ፍላጎት የኢትዮጵያውያንን ደግሞ ያለመገዛት የለውጥ የእድገት ፍላጎት ፉክክር ውስጥ አስገብቶ የኢትዮጵያውያን ጠበብቶች የድል አድራጊነት መስታወት ወይም ማሳያ እንደሆነ ይነገራል። የእድገት እና የለውጥ ማሳያ እንደሆነ የሚነገርለት በአፍሪካ ብዙ የኢንዱስትሪ መንደር ነው። ጋፋት የኢንዱስትሪ መንደር በዚህ ጥንታዊ የመናገሻ ከተማ በደብረታቦር ይገኛል። የአጤ ቴዎሮስ የህልም ከተማ ጋፋትን ልናስቀኛች ወደድ ጋፋት የዘመናዊነት ዘርማሳ በደብረታቦር ከተማ በህሩዊና በአባ አረጋዊ ቀበሌ ውስጥ የምትገኝ ታሪካዊ ስፍራ ስትሆን ቀደም ሲል ጠቢባን ወይም ነገደ ጋፋት ሰፍረውባት እንደነበር ይነገራል። የአጤ ቴዎድሮስ የቴክኖሎጂና የኢንዱስትሪ መንደር ግንባታ ሀሳብ መቼ እንደተወጠነ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ በተሰኘ መጽሐፋቸው ሲገልጹ ደባርቅ ሜዳ ላይ ከግብፅ ጋር ባደረጉት ጦርነት ከዛ በኋላ እንደሆነ ጽፎ አስነብበውናል። ይህ የመዘመንና የመሰልጠን ህልማቸውን እውን ለማድረግ የማይበዙኑት ብርቱ ንጉስ ለእንግሊዙ መልእክተኛ አራንሳም በአንድ ወቅት በጻፉት ደብዳቤ ከንግሥቲቱ ወዳጄ ካንቱ ከወንድሜ የምፈልገው ፍቅራችሁን እንጂ ሀብታችሁን አይደለም። ሀብት አልፈልግም ማለቴ ሀብታም ሁኜ ሳይሆን በጥበብ ዓይኔን ትከፍቱልኝ ያላችሁ ብዬ እንጂ ሲሉ ልከውለታል። አጤ ቴዎድሮስ በቴክኖሎጂ ሀገራቸው እንድታድግ በእጅጉ ጥረዋል። ለዘመናቸው ተቀዳሚ ስፍራ የሚይዘው ደግሞ የጦር ኃይላቸውን በደሞዝ እንዲተዳደር መወሰናቸው እና ዘመናዊ መሳሪያ የታጠቁ ለማድረግ የሄዱበት ርቀት ነው። በምቹ አየር ንብረቷ በማራኪ አቀማመጧ የዓይናቸው ማረፊያ ያደረጓት ጋፋት የዘመናዊ አስተሳሰብ እዳቸውን ተሸክማ ከትውልድ ትውልድ ስሟ ከገናና ታሪካቸው ጋር ተጋምዶ ይነሳል። ሆምሩ ዙራንሳብ አጤ ቴዎድሮስ በጋፋት የኢንዱስትሪ መንደራቸው ሊያሰሯቸው ስላሰቧቸው የቴክኖሎጂ ውጤቶች ሲገልጽ ከመድፍ በተጨማሪ መርከቦቹ እንዲሰሩላቸውና የባህር ኃይል እንዲያቋቁሙላቸው እንደሚፈልጉ እንደጠየቁት በማስታወሻው አስፍሯል ስለ መድፍ ስራ አጀማመር ዋድሚር ሲገልጽ ንጉሱ አንድ ቀን ሰበሰቡንና እናንተ የኢትዮጵያ ሰዎች በጣም ብልሆች ናችሁ ግን ችሎታችሁን ደብቃችሁኛል አሁን መድፍ እንድትሰሩልኝ ይፈልጋሉ መስራቱን አናውቅበትም ካላችሁን ግን ዋሾ መሆናችሁን እረዳሉ ሲሉ በድብዳ ጠየቁን። እኛም አናውቅበትም እንዳንላቸው እንደሚገድሉን ስለተረዳን መድፉን ለመስራት በምንችለው አቅም ሁሉ ተረባረብን ይላል። አጤ ቴዎድሮስ የውጭ አገር ሰው ሲያገኙ የመጀመሪያ ጥያቄያቸው ምን ሙያለህ የሚል ሲሆን ምንም አላውቅም የሚላቸውን ሰው በድጋሚ ጊዜ አይኑን ማየት አይፈልጉም ነበር። አጤ ቴዎድሮስ ከእንግሊዙ ወይም ከሌላ በጥበብ ይጠቅመኛል ከሚሉት ሀገር ጋር ስምምነት ፈጥረው እንዳሰቡት የምድርና የባህር ኃይላቸውን አጠናክረው የማይበገር ጦር ቢያደራጁ ትልቁ ሕልማቸው ኢየሩሳሌምን ከቱርኮች ነፃ ማውጣት እንደነበር አንተም ጌታ አይደለህ እኔም ያንተ ሉሌ የኢየሩሳሌም ሰው ካልጫ ነበር ሙሌ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም በሚለው ቅኝት ስንረዳዋለን። ከጠረፍ ጠረፍ ተንከራተው በደማቸው በላባቸው ለከሰሟት ሀገራቸው፣ ለቀጠሯት ድንበር ላሰምሯት ልክ ለፍቅራቸው ለኑረታቸው ኢትዮጵያ ታላቁ የሀበሻ ንጉስ በቂ እንደሆኑ ልባቸው ስላመነ ድንበር ተሻግረው ባህር አቋርተው አድማሳትን ጋልበው የኢየሩሳሌምን ጠላት ሊቀጡ በልባቸው ባዝኗልና፣ አዝማሪ የታጠቅ ፈረሶች እንዴት ያሽካካሉ ባህር ማዶ ጨፌ መልቀም ያስባሉ ሀበሻ በሙላ ምን ያኩተመትማል በመርከብ ተሻግሮ ባህር ማዶ ይዘምታል ሲል ፍላጎታቸውን ቁልጭ አርጎ ያስቀምጧል። በእንግሊዝ መንግስት ከስጋት ዝርዝር ውስጥ የከተታቸው ብሎም ወደ ግጭት የወሰዳቸው ምክንያት ኢየሩሳሌምን ከቱርክ ነጻ ለማውጣት የክርስቲያን መንግስታትን ለማስተባበር እያደረጉት የነበረው እንቅስቃሴና ራሳቸውን በዘመናዊ ጦር ለማደራጀት የነበራቸው ፍላጎት ነበር። የዘመናዊ ኢትዮጵያ ታሪክ መባቻ ንጉስ ቴዎድሮስ፣ ህልማቸው ሩቅ፣ ሀሳባቸው ጥልቅ እንደነበር ከእንግሊዝ ጋር በጀግንነት ተዋግተው በኋላም ሀገሬን ከማስወረር ህዝቤን ከማዘርፍ ብለው ራሳቸውን በመቅደል አምባ መሰዋዋታቸው ከተሰማ በኋላ የአዜብን ወሰን የካሌብን ክልል ለመመለስ ነበር። ጭራሽ የሱ ትግል የሄደውን ወሰን ለመመለስ ሲሻ ዛሬስ ስ ምናገኘው የአባት ታጠጋሻ ሲባል የተገጠመው ግጥም ማሳያ ነው። እንግዲህ የዚህ ሐሳብ ምጥ ማዋለጃ፣ ታላቅ አገር ነፃ ግዛትን ለመፍጠር የሚባዝን አእምሮ ማረፊያ፣ የታፈነ እድገት መተንፈሻ ናት ጋፋት። ሻካራ መዳፎች፣ አይታክቴ ጉልበቶች፣ ተስፈኛ ክንዶች ተጣምረው ሴባስቶፖል የተሰኘ መድፍን ለመውለድ ለውራት የተደከመበት፣ ለቀናት የተማጠበት የአዲስቷ ኢትዮጵያ የብርሃን ፍንጣቂ ናት ጋፋት። ዛሬ መረሳቷን አይተን የትላንት ድካሟን ዘንግተን ነው እንጂ የእንግሊዝ ንግሥት ቪክቶሪያ መልክተኞቿን ሰርክ እጅ መንሻ እያሸከመች ባህር አሻክ ላይ የምትልካቸው አንድም ኢትዮጵያን በቀኝ ግዛት ለመያዝ እንቅፋት የሆነባትን ንጉስ ልብ ለማለስለስ፣ ሌላም በተስፋና በጠባቂነት ስሜት የጋፋት የኢንዱስትሪ ግንባታ ሂደት ችላ እንዲባል ካላት ቀቢጸ ተስፋ ነበር። በአንድ ወቅት የአለማይን በትኩረትና በስጋት ይመለከታት የነበረች ይቺ የቴዎድሮስ መንፈስ ማደሪያ ዘመንና ጊዜ አንደርድረው ጭራ ቢያደርጓትም የኢትዮጵያ የእድገትና የለውጥ ፋና ወጊ እንደነበረች የማይታበል ሀቅ ነው። ንጉስ ቴዎድሮስ ዓይንና ልባቸው ከስልጣኔ በር ቁሞ አልነቃነቅ ብሎ ቢያስጨንቃቸው፣ በመጀመሪያ በክብር ወደ እንግሊዞች ሀገር ደብዳቤ ልከው እውቀት ስጡኝ ብሎ ቢጠይቁም የእንግሊዞች ፍላጎት በረቀቀ ዘዴ የጥቁር አፈራችን ሀብት መዝረፍ፣ በቀኝ ግዛት መያዝ እንጂ በጎደለው ሞልተው የሰለጠነች ሀገር መፍጠር አልነበረምና ምላሹ የህዋሽታ የሆነ ሲያስቸግራቸው ጊዜ በውድ አልሆን ያለውን እውቀት በግድም ቢሆን ማግኘት አለብኝ ብለው ስለተነሱ ኢትዮጵያውያንና ሚስዮናውያንን አስተባብረው ሴቫስቶፖል የተሰኘ መድፍ ለማሰራት በቁ። በወቅቱ በቂ አንደኛ ደረጃ ትምህርት ቤት እንኳን ባልነበረበት ሁኔታ መንገድ፣ የሰለጠነ ወታደር፣ የኢንዱስትሪ መንደርን በመመስረት ሀገራችን ካለችበት የኋላ ቀርነት ተላቃ ካደጉ ሀገራት ተርታ እንድትመደብ ያለ ድካም ይሰሩ ነበር። የዚህ ድካማቸው ውጤት የሆነው ሴቫስቶፖል መድፍ እንደ ኤሮፓውያን አቆጣጠር መስከረም 21 1868 አስመርቀውታል። በዚህ የመድፍ ስራ የተሳተፉ እንግሊዛውያን በጉዞ ማስታወሻዎቻቸው ሁኔታውን በተመለከተ ሲጽፉ በብዙ ድካምና ልፋት ከብዙ ውጣ ውረድ በኋላ መድፉ ተሰርቶ ሲያዩት እጅግ በጣም ደስ አላቸው፣ ሁላችንንም ጠርተው ሸለሙን፣ ፊታቸው በደስታ በራ ሲሉ ያስታወሱታል። ይህ ቆፍጣና ንጉሥ ሩቅ እያሰቡ ቅርባ ዳሪ ባይሆኑ ኑሮ ኢትዮጵያ በሁለገብ እድገቷ ለዜጎቿ ኩራት ለአፍሪካ መመኪያ ትሆን ነበር። ዛሬ ያ ዓለምን ያንቀጠቀጠው ስፍራ ምንም ያልተከናወነበት ያህል ሟሽሾ ብናይም ዓለም በቴዎድሮስ ራዕይ ተደምማ ያለ ጊዜ የተፈጠረ ታላቅ ሰው እያለች ብታሞካሸውም ትውልድ በታሪክ ጅረ ሲፈስ እምቢ ባይነትን አችንኩኝ ባይነትን ከቴዎሮስ መንፈስ ቀድቶ ራሱን ሲያጀግን ታሪክ በነጋሪዎቿ በኩል ውብ መልኳን ስትስል ጋፋት ታዛ ይመስላ ባንክሮት አስተውላለች እንጂ ድርሻዬን ብላ የምትጠይቀው ብዙ ነገር ነበራት። ጋፋት ጋፋትን የሚሉ የጥበብ መዳፍ የዳመጣቸው የሴባስቶፖል ቁርጥራ ብረቶች የጊዜን ፈተና አልፈው ከአፈርና ከድንጋይ ጋር ተደባልቆ ይገኛሉ። ይህ ዛሬያችን ማያ የትላንት መስታወታችን በአግባቡ ልያዝ ሊጠበቅ ይገባዋል። ይህ ስፍራ ስልጣኔን የምናስተላልፍበት ትቦ ነውና የታሪክ መተላለፊያው እንዳይቆም በቴዎድሮስ መንፈስ የተቃኘ ንቃት ያስፈልገናል። ይህ የታሪካችን ትልቁ ምስል ነውና በልኩ ልንጠብቀው ወደ ትውልድ ልናሻግረው ይገባል እያልኩ ቅንጭብ ታሪኬን በዚህ ይቋጫለሁ። ሳምንት